ከሰው ልጆች ውስጥ ያውና እኩል ነው። ንግግሩን ግልጽ አውጥቶ የሚናገርን፣ ዝቅ ብሎ ለአንድ ሰው ብቻ የሚሰማ አድርጎ የሚናገርን፣ በልቡ ውስጥ የሚደብቅም እኩል ነው። ታዲያ ሳበዛው ሁሌ አባህን ሳምንት አንድ ቀን መጋረጃውን ገልጦ ሊያሳፍረኝ ሊያጋልጠኝ ሊያዋርደኝ ይችላል ብዬ ልሰጋ አይገባም። ሊበላት ለና እጅ ነይማ ለማስታወስ የእግር ነይማ ለማስታወስ የዓይንን የዶሮን የመላስ ኒዕማ ለማስታወስ እነዚህ ነገሮችን እንደ እርካሽ ነገር ቆጥረሃቸው በወንጀል ትጠቀምባቸው ሊያደርግ ይችላል። እነዚህ ከአላህ ነ የተሰጡ በኸይር ነገር ልትጠቀማቸው ነው የተሰጠው። በኸይር መጠቀሙን ትቼ በሽር ከተጠቀምኩት የቅያም ቀን ያዋርደኛል፣ ጀሀነም ላይ ያሳስረኛል። ይገባ እኛ ለመደበቅ የምንሞክረው ነገር ሁሉ ከአላህ አይደበቅ። ከሰው ልንደብቅ እንችላለን፣ ይሳካም ላይሳካም እንችላለን። ከአላህ ግን አንዳችን ነገር ደብቆ ማዳነቻ ይቻላ። ሙብጠሊዑን አለይካ ሁሌ ያየና ይሰማና ሁኔታችንን ያውቃል። አይደለም የተናገርነውን የተገበርነውን ይቅርና ልባችን ውስጥ የምናስበውን ኸይርም ሸርም ያውቃል። ሰባው ሚንኩም መናአሰረር ቀውላ ወመን ጀህረ ቢህ። ከእናንተ ውስጥ ከሰው ልጆች ውስጥ ያው ነው እኩል ነው ንግግሩን ግልጽ አውጥቶ የሚናገር ነው ዝቅ ብሎ ለአንድ ሰው ብቻ የሚሰማ አድርጎ የሚናገር በልብ በልቡ ውስጥ የሚደብቅም እኩል ነው። ወመን ሁዋ ሳሪቡን ቢላይ ሙስተክፊን ቢላይ ሊ ወሳሪቡን ቢነሃ የሌሊት ጨለማን ተገና አድርጎ ስራ የሚሰራ በብርሃን እንደፈለገ ስራ የሚሰራም አላህ ዘንድ እኩል ነው። ለሰው ነው በጨለማ በብርሃን የተሰራ ለውጥ ያለው እንጂ አላህ ዘንድ ለውጥ የለው። ብዙ ሰዎች ወንጀል ለመስራት ሌሊትን ይጠብቃል፣ መብራት ያጠፋል

ካልነበርኩበት የፈጠረኝ ያበላኝ ያጠጣኝ በጸጋው የተንከባከበኝ የሆነው ጌታዬ አላህ እንደሚያየኝ እርግጠኛ ነው የሚፈራ የሚከበር ሰውን አክብሬ ወንጀል የተውኩ አላህን አክብሬ አፍሬ ለምን ወንጀል አልተውም? ለምንስ ላ አመኑ ተዕጂለ ዑቁበት ፈጥኖ ሊቀጣን ይችላል ብዬ ለምን አልፈራም? እንዴት ይተማመናል? አፋ ሚን አለዚነ መከሩ ሰይአቲ አን ይክስፍ አላሁ ቢህም አልአርድ እነዚያ አላህ ሚጠላውን ስራ የሚሰሩ ምድርን ሊገለብጥባቸው እንደሚችል ጌታቸው አላህ አያውቁም እንዴ? አይፈሩም እንዴ? ወንጀል ሰርተው በተኙበት በዛው ሞተው እጅ ከፍንጅ ተይዘው ወደ ጃሃንም ሊወርዱ እንደሚችሉስ አያስቡም እንዴ? ቀን ላይ ፈፋድ ላይ የተዝናኑ የአላህ በላል ሊመጣባቸው እንደሚችልስ አይገምቱም እንዴ? አፋሚኑ መክረላህ ፈላ ያእመኑ መክረላህ ኢላ ልቀውም ኻሲሩን አላህ ተባረከ ወተዓላ እሱን የሚያስወጡ ሰዎች ላይ ወስደው እርምጃ አለ አውቀው ለበቅ አድርጎ አላህን እያታለሉ መስላቸው አላህ አታለ ይዛቸው የአላህን እንዲህ አይነቱን አያያዝ እንዴት ተማመኑ አንያዝም ብለው ከሳሪ የሆኑ ሰዎች እንጂ አላህ መጥፎ አያያዝን አይይዘኝም ብለው አይዘናሉም ይላል። ወከሽፈ ሲትርሂ አላህ ሲትራሉ ለባሮቹ ሲትሩን መጋረጃውን ለበጥ ያደርጋል። በመጋረጃው ስር ሆነን ተደብቆለን እንጂ ብዙ አላህ የሚያውቅብን ደካማ ጎኖች ይኖሩብናል። ወንጀሎች ይኖሩብናል፣ ጥፋቶች ይኖሩብናል። ታዲያ ሳበዛው ሁሌ አላህን ሳምስ አንድ ቀን መጋረጃውን ገልጦ ሊያሳፍረኝ፣ ሊያጋልጠኝ፣ ሊያዋርደኝ ይችላል ብዬ ልሰጋ አይገባም እንዴ? ይበላት ለነፍሳ ወዓለም ወቅ አነከ አንተ ላ ተቅዲሩ ዓላ ማዕሲየት አላህን ማመፅ አትችልም። ኢላ ብንዕመትህ የእሱን የራሱን ጸጋ ተጠቅመ እንጂ ማንኛውም ሰው ወንጀል ለሥራ ለሥራ ወንጀል የሚሰራበት ጸጋ፣ አካል፣ ገንዘብ፣ ጉልበት፣ ጊዜ ከአላህ የተገኘ ነው። አላህን ለማመፅ እንዴት የአላህን ጸጋ ትጠቀማለህ? ወደ ወንጀል የሚካሄድበት እግር ከአላህ የተሰጠ ነው። ሐራም ውሸት የሚፈርሙበት ሐራም ወንጀል የሆነ ጽሁፍ የሚፃፃፉበት እጅ ከአላህ ነው። ሐራም የሚያዩበት አይን ካላህ ነው። ሐራም የሚሰሙበት ጆሮ ካላህ ነው። ሐራም ገዝተው የሚበሉበት የሚጠጡበት ገንዘብ ካላህ ነው። እኛ ዘንድ ያለ ነገር ሁሉ ከአላህ ነው። ወማቢኩም ሚኒዕመቲን ፈሚንአላህ። እናንተ ዘንድ አንዲት ጸጋ የለችም ከአላህ የተሰጣችሁ ቢሆን እንጂ። የአይንን ጸጋ ያጣ ሰው ገንዘብ ከፍሎ አይን ማግኘት አይችልም። የእጅ እግርን ጸጋ ያጣ ሰው ገንዘብ ከፍሎ እውነተኛ እጅ እግር ማግኘት አይችልም። ስለዚህ እኛ ጋር ያለ ኒዕማ በሙሉ ከአላህ ነው። ወንጀል ልስራ ብንል ልንሰራ የምንችለው ይችላል። ይሄን የአላህን ጸጋ ተጠቅመን እንዴት ይሆናል? ይሄ አንድ ሰው ውሃ አጠጥቶን በጥም ተሰቃይተን ለሰላሳ አጠጥቶን፣ ወተታ አጠጥቶን የጠጣንበትን እቃ ፊቱ ላይ ወርወራል። ምን አንጎዳውን አንጎዳው። በዛ እናመሰግነዋለን፣ ስሙን በጥሩ እናነሳለን፣ ዱዓ እናደርግለታለን። ያውም ይሄን ሰበብ ያደረገልን አላህ ነው አላህ ግን ቀን ከሌሊት ራሕመቱን እኛ ላይ እያዘነበ ወደ ላይ ወንጀል ብናስቆነጭፍ ከሆነን እማይሆንማ ይጠበቅን ፈካምለው ስንትና ስንት ለአላህ አለው። ዓለይከ አንተ ላይ ወንቺ ላይ ምን ኒዕመቴን የጸጋ አይነት ፊ የድከ እጅህ ላይ አለቲ መደድተሃ ኢላምዕሱ የት አላህን ለማመፅ የዘረጋኸው እጅ እኮ በእጅህ ውስጥ ለአላህ ብዙ ኒዕማ አለው። በእጀህ ነው ሰርተህ ምትበላው፣ በእጀህ ነው አደጋ ምትከላከለው፣ በእጀህ ነው ጽፈህ ሃሳብህ ምትገልጸው በእጅህ ነው ጤነኝነትህ የሚታወቀው። ሐኪም ቤት ሄደ እጅህን ዘርጋ ትባላለህ። ሐኪሞች እጅህን ያሉ እጣቶችን፣ አካላቶችን የጤንነት አካል ናቸው፣ ማሳያ ናቸው። ዓለም ላይ ያለም ብር በሙሉ ይሰጠሃል ሁለት እጆችህን፣ ሁለት እግሮችህን፣ ሁለት አይኖችህን፣ ሁለት ጆሮችህን ስጥ ብትባል አትሰጥም። የአእምሮ በሽተኛ አካል ሆንክ መስጠት ሁለት እጅ፣ ሁለት እግር፣ ሁለት አይን፣ ሁለት ጆሮ አጥቼ የዓለም ብር በሙሉ ቢሰጠኝ እንዴት ላዳጠመው ነው እንዴት ልኖርበት ነው? ይከረብኝ ትላለህ። ስለዚህ እነዚህ እጆች፣ እግሮች ዓለም ላይ ያሉ ጸጋ ናቸው። እንዴት ብለህ ታዲያ የእጅን ጸጋ በጀ ዚክር በማለት በጀ ቁርአን በመግለጽ በጀ ዒልም በመጻፍ በእጀ ለተቸገረ ሰው በመርዳት ዚክር በመቁጠር ጸጋውን ልታመሰግን ሲገባ በጀ እንዴት ወንጀል ትሰራለህ? ከ ምኒ ዕመትን ስንትና ስንት ፀጋ አለይ አላህ ጸጋ ፊ ዓይኒካ በይነህ ላይ በይነህ ውስጥ አለቲ ነበርተ ቢሃ ኢላ ማ ሓረማ አላህ ሓራም ያደረገብህን ነገር ባየህበት አይን ውስጥ እኮ ስንትና ስንት አላ ፀጋ አለ። የአይነ ጸጋ ማወከፈለግ ለአንድ ሳት አይነህንጨፈነ ትጭበል ሜዳ ላይ ወተን ለመራመድ ሞከራንዱሎ ሶስት ሜትር አትች ምንም የለኝም ጌታ ይወድሉኛዩ እኔ ድሃነኝ የሚል ሰው የአይንን ጸጋ ካወቀ ይበቃል። አልሀምዱሊላህ እኔ አይን አለኝ ጥሩና መጥፎን ለይቼ ማየበት ገደልና ሜዳውን መርጬ የምራመድበት ከፊት አደጋ ሲመጣ ከደም ያይቼ ምሸሽበት። ስንትና ስንት አይን የማያዩ ሰዎች አሉ። መኪና ውስጥ ሄደው የሚገቡ ገደል ውስጥ ሄደው የሚገቡ እሳት ውስጥ ሄደው የሚገቡ ልጃቸውን መለየት ማይችሉ ሚስታቸውን ማያዩ እናታቸውን ያላዩ መካ ሄደው ዑምራ አድርገው ሐጅ አድርገው ካዕባን ሳይሆን ይመጡ ስንት ወዳጃቸውን አንድ አይኔ ተገልጦ ባየሁ የሚሉ ይሄን ሁሉ ኒዕማ ላያጡ ያጡ ሰዎች እያሉ ለአንተ አላህ የአይነን ኒዕማ ሰጥቶ በአይነህ ወንጀል እንዴት ትሰራለህ? ወፊ ሊሳኒካ በመላሰህስ አለዚ ነጠቅተ ቢሂ የተናገርከበት አላህ የሚጠላውን ነገር የተናገርከበት መላሰህም ቢማ ላ የሕሉ ለከ ማይፈቀደልህን ነገር ውሸትን፣ ሀሜትን፣ ጉራን፣ ባጢለ ኩፍርን የተናገርከበት መላሰህም በምላስህ ውስጥ ለአላህ ብዙ ኒዕማ ጸጋለሁ። የአላህን ጸጋ በምላስህ ልታየው ትችላለህ። ሀሳብህን ትገልጽበታለህ፣ ከሰው ጋር ትግባባበታለህ። ያለ ምላስ ሰዎች ከሰው ጋር መግባባት በጣም ከባድ፣ ከሰው ጋር መግባባት ከባድ። ምላስ ያልገለጸውን እጅ ሊገልጸው ይችላል። እጅ ያልገለጸውን ምላስ ሊገልጸው ይችላል። ምላስ ያልገለጸውን አይነ ሊገልጸው ይችላል። ይሄ ሁሉ ኒዕማ ተደማምሮ ተሰጥቷል። እዚህ ሁሉ ኒዕማ አላህን ልናመሰግን እንጂ የሚገባው በሁሉም አላህ በሰጠ ኒዕማ ውሸት ሊሸምትበት አይገባም። ወለይሰ ሚን ሹክሪ ኒዕመቲ አላህ ላንተ የዋለውን ኒዕማ ጸጋ ከማመስገን አይቆጠርም። አንተስተዒነ ብሂ በሰጠህ ማ በሰጠህ ኒዕማ መታገዝ፣ ዐለ መዓሲ አላህን ለማመጽ መሳሪያ አድርጎ መጠቀም፣ ይህ የአላህን ማመስገን አይባል። የአላህ ኒዕማ ጸጋ መካድ ነው የሚባል፣ ማስተባበል ነው የሚባል፣ ውለታን አለመጠበቅ ነው የሚባል ይህን ማስተዋል ሁሌ በዚህ ዙሪያ ተፈኩር ማድረግ ከወንጀል እንድንታቀብ ያደርገናል። ይህም በተፈኩር ስር የጠቀሱት ለዚህ እነዚህ ነገሮችን ደጋግሞ ማስተዋል፣ ማስተንተን፣ ማሰብ በእነዚህ አካላቶቻችን ተጠቅመን ወንጀል እንዳንሰራ ይጠቅም ያግዘናል። ይሄን ማሰብ መተው የእጅን ኒዕማ ለማስታወስ የግር ኒዕማ ለማስታወስ፣ የአይንን፣ የጆሮን፣ የመላስ ኒዕማ ለማስታወስ እነዚህ ነገሮችን እንደ ርካሽ ነገር ቆጥረታቸው በወንጀል ትጠቀምባቸው ሊያደርግ ይችላል። እነዚህ ከአላህ ነው የተሰጠ በኸይር ነገር ልጠቀማቸው ነው የተሰጠ። በኸይር መጠቀሙን ትቼ በሸር ከተጠቀምኩት የቅያም ቀን ያዋርደኛል፣ ጀሀነም ላይ ያሳስረኛል። ለምን ይገባል። ስንትና ስንት የአይንን ኒዕማ አውቀው አይናቸውን አላህ ከሚጠላው ነገር ያልጠበቁ ሰዎች የቅያም ቀን ምን ነው ዱንያ ላይ እውር በሆንኩ ብለው መመኛታቸው አይቀር። እግራቸው የተንቀለቀለ ወደ ስንት ወንጀል ቦታ የሚወስዳቸው የነበሩ ሰዎች ምን ነው ዱንያ ላይ እግር ባልነበረኝ ብለው ማለታቸው አይቀር። ስንትና ስንት ምላሳቸው ወንጀል አጭዶ አጭዶ አጭዶ አጭዶ ከምሮ የምላሳቸው አጨዳና ክምር ጀሃነም ውስጥ የከተታቸው ሰዎች ምነው ዱንያ ዱኒያ ላይ መናገር ማልችል በሆንኩ ሊሉ ይችላል። ካነ ባዕዱሁም ከቀደምቶች መሀል አንዳንዶች ነበሩ የሁሉ ይል ነበር። አላሁመ ኢኒ፣ ጌታዬ ሆይ እኔ አስተግፊሩከ ምህረት ጠይቄሃለሁ። ሚን ኸጢአቲ ከጥፋት ከወንጀል ከውያ አለይሃ በደኒ የእኔ አካል ሰውነቴ በርትቶ ችሎ ከሰራው ወንጀል ቢዓፍያቲከ ህንሰር አካሌን ጤነኛ ስላደረግኸው ሙሉ ስላደረግኸው አካላቴን ሙሉ አድርገኸው ስታወቃ አካሌ አስችሎት ለሰራ ወንጀል ይቅርታ ጠየቅሀለው። አካላትን የሰጠው አላህ ነው። ሰጥቶም እንዲንቀሳቀሱ ጤነኛ እንዲሆኑ ያደረገው አላህ ነው። መስጠቱ አንድ ኒዕማ ነው፣ ጌጥ ነው። መኖሩ በራሱ እጅ አለመኖሩ ጉድለት ነው፣ ነውር ነው። አይን አለመኖሩ በቦታው ጉድለት ነው፣ እንከን ነው። እግር አለመኖሩ እንከን ነው። መኖሩ አንድ ፀጋ ነው። ኖሮ ደግሞ ስራ መስራቱ ሌላ ፀጋ ነው። ጤና ሰተኸኝ፣ ቢዓፍየቲካ ጤነኛ ሙሉ አካል ሰተኸኝ፣ አካላቴንም ጤነኛ አድርገሃለኝ። ሰውነቴ ችሎ ወንጀል ለሰራው ወንጀል ይቅርታ ጠይቀሃለው። ብችል እኮ እዛው ሽባት አደርገው ነበር ብትፈልግ ሽባት አደርገው ነብር ብትፈልግ ትሰልበኝ ነበር፣ ያለ አካል ትፈጥረኝ ነበር። አካል ንሰታ ጤነኛ ማለት ህለኝ አስችሎት ሰውነቴ ለሰራው ወንጀል ይቅርታ ጠይቄሃለሁ። እጄም፣ ለነካው ለያዘው፣ ለተጠቀመው ቢፈቅሉ ኒዕመት በአንተ ችሮታ፣ በአንተ ኒዕማ፣ በጸጋ እጄ ማይንቀሳቀስ የደረቀ ቢሆን። እንቀሳቀስ የትኛውን ነገር ልናደርግ ላደርግ አልችልም ነበር። ግን እጅ ሰተኸኝ በአንተ ፈድል በችሮታህ ደግሞ እጄን፣ አንቀሳቀስከው ለኸይሮ ማንቀሳቀስ ሲገባኝ ለሸር ያንቀሳቀስኩበት ወንጀሌን ይቅርበልኝ ማረኝ። ወንበ ሰቱ ፊሃ ቢስዓት ሪዝቂካ። አንተ ሰፊ ርስቅ ሰተኸኝ ሳለ የአንተን ሰፊ ርስቅ አንተ በምትወደው መልኩ መጠቀም ሲገባኝ የጠገብኩበት ወሰን ያለፍኩበት የተንቀባረርኩበት ወንጀሌን ይቅር በለኝ። ወእህተጀብቱ ፊሃ አን ናሲ ብስትሪክ በአንተ ሲትር በአንተ መጋረጃ ነውሬ ከሰዎች የተጋረደበት ኒዕማ አለ። ለዚህም ይቅር በለኝ። ያን አውቄ አለመታቀቢ፣ ያን አውቄ አለማመስገን ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር ይሉ ነበር ደጋ ቀደምቶች። ወንጀል ሽታ ቢኖር ኖሮ ማንም ከኔ አጠገብ አይቀመጥም። አላህ በረህመቱ ወንጀል ሽታ እንዳይኖረው አድርጎ ለመላይኮች ግን ይሸታቸዋል ተብሏል። አንድ ሰው መጥፎ ነገር ሲያስብ ይሸታቸው። የአካልን የተግባርን ወንጀል አይተው ይመዘግባሉ። የልብን ወንጀል ምቀኝነትን፣ ጥላቻ፣ ኩራትን በውስጥ መጥፎ ነገር ማሰብን፣ ልቡ መጥፎ ነገር ሲያስብ ለመላይኮች መጥፎ ነገር ይሸታቸዋል። ያን ይጽፋሉ። መጥፎ ነገር አሰበ ተብሎ ተብሎ ነገር ግን መጥፎ ሽታ ወደ ሰው የወንጀል መጥፎ ሽታ ወደ ሰው አይወጣ። ሽታ ቢኖረው ኖሮ ወንጀለኞች አጠገብ ማንም ባይደርሰንም ባልደረሰንም። ቆሻሻ መጥፎ ሽታ ያለውን ነገር የነካ ሰው ሰዎች እንደሚርቁት ወንጀሉ የበዛ ሰው ወንጀል እዚህ ዱንያ ላይ ሽታ ቢኖረው ሰዎች ይርቁት ነበር። ግን አላህ በሲትሩ ወንጀል እንደብቃ። ማታ በር ዘግቶ ወንጀል ሲሰራ ያደረም ማታ በር ዘግቶ ሶላሲ ሰግዴ አደረም አደባባይ ላይ ቢታዩ በብዙ ሰዎች እይታ ተመሳሳይ ነው። አላህ ሰትሩ ወጀራኒ አለይሃ ያደፋፈረኝ የሆነ ወንጀሌንም ማረኝ። ሒልሙካ ቻይነትህ፣ ወአናቱካ ረጋ ማለትህ አንተ ጌታዬ ማትቸኩል ምትችል ሆነ እኔ ይህ መቻል ለቅጣት አለመፍጠንህ አዳፍሮኝ አደፋፍሮኝ የሰራሁት ወንጀሌንም ይቅር በለኝ። አንተ ምድር ላይ እንዳሉ ባለስልጣኖች ብትሆን ኖሮ አንድ እንዳጠፋ ይቀጣሉ፣ ሁለት እንዳጠፋ ይቀጣሉ፣ ሲበዛ ያስራሉ፣ ሲበዛ ይገድላሉ። አንተ እንደዛ ብትሆን ኖሮ ወንጀል ላይ ወንጀል ባልደራረፍኩ ነበር። ነገር ግን ህልሙካ ወአናቱክ መቻለ ለቀጣት አለመቸኮለ ፈረጋ ማለትህ እንደው አንደፋፈረኝ፣ አነሳሳኝ። ይህ አይነቱንም ወንጀል ይቅር በለኝ እንደው መሆን የነበረበት ጌታ ይቻለኝ፣ ይቅር አለኝ፣ ፈጥኖ አልቀጣኝም። እኔ ልተውበት ይገባኛል።

አላህ ተባረክ ወተዓላ ይቅር ባይ ነው፣ ግን ይቅር የሚላቸውም የማይላቸውም ሰዎች አሉ። አስተማማኙ ወንጀል አለመስራት ነው። ወንጀል ሰርቶ በአላህ ፍርታ ላይ መመካት እሳት መሀል ላይ ገብቶ